የያዝነው ወር ቅዱሱ የረመዳን ወር ላይ ነው የምንገኘው። ዛሬ ደግሞ ሀያኛ ቀኑ ላይ ደርሷል ማለት ነው። እንግዲህ በረመዳን የእምነቱ ተከታዮች በተለይ ሃይማኖቱ የሚያዛቸውን የተለያዩ ትዕዛዛትን እያከናወኑ ቆይተዋል። የረመዳን ጾም ደግሞ በአስር ቀናት የሚከፋፈል እንደሆነም ይነሳል። እንግዲህ ሀያ ቀናት አልፈዋል። የመጀመሪያው አስር ቀን የእዝነት፣ ሁለተኛው ደግሞ የምህረት ይባላል። አሁን ደግሞ ሶስተኛው አስር ቀን ላይ ነው የምንገኘው እና ስለ እሱ የተወሰነ ቆይታ ልናደርግ እንግዳ ጋብዘናል። ተመልካቾቻችን እንግዳችን ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት

በመሰረቱ ረመዳን የሚባለው ወር በዓመት አንዴ በጉጉትና በናፍቆ ተጠብቆ የሚመጣ ወር ነው። ይህ ወር ለሙስሊሞች ሁለንተናዊ ነገር ነው። በረመዳን ሰዎች መንፈሳዊነታቸው ከስጋዊነታቸው በልጦና ጎልቶ የሚታይበትና የሚንጸባረቅበት ለነዚህ አባባልም ብዙ መገለጫዎች ያሉበት ብቻ ሳይሆን የሚታዩበትና የሚንጸባረቁበት ወር ረመዳን ነው። የመጀመሪያው አካባቢ ላይ ሰዎች በደስታም በፌስታም በብዛት ወደ ቤተ እምነቶች ይተማሉ፣ በብዛትም ይጎርፋሉ። ብቻቸውን ብቻ ሳይሆን የሚመጡት ቤተሰብንም ጭምር አስከትለው የጋራ አምልኮቶችን ለመፈጸም እርግጥ ምንጊዜም ቢሆን ወደ መስጊድ ሲኬድ በጋራ ነው። በተለይ አምስቱ አውቃት ሰላት በቀን ሲከናወኑ የጋራነትን እሴት የበለጠ የሚዳበርበትና የሚታይበት ነው። ረመዳን ሲሆን ደግሞ የተለየ ድባብ አለው። ሁለተኛው አካባቢ ላይ ደግሞ ሰዎች የአላህ ተባረከ ወተዓላ እንደሚባለው አወል ራማ አውሰጡሁ መግፌራ ይባላል። መሀለኛው መግፌራ ነው ምረት አኪሩ ዕጥኩ ሚንናር ነው ይላሉ። መጨረሻ ላይ ሰዎች እና ከግድፈታቸው ከስተታቸው በሚያደርጉት መለኮታዊ እንቅስቃሴና ተግባር ከጌታ ጋር ያላቸውን ግንኙነት የበለጠ አጠንክረውና አሳምረው ምናልባትም የተቋረጠ መስመር ካለ ቀጥለው ይቅር የሚባሉበት፣ ኃጢአታቸው የሚሰርዙበት አጋጣሚ ይሆናል ተብሎ ይታሰባል። ጥያቄው ምን ያህል ሰዎች በዙሪያ ላይ ተገቢውን ስራ ሰርተው ከፈጣሪያቸው ጋር ታርቀው የጎበጠ ሃሳባቸውን አርቀው ወደ አላህ ተባረከ ወተዓላ መስመር ገብተዋል የሚለው ነው። ይሄ የመጨረሻው ምዕራፍ ላይ እንገኛለን ማለት ነው። በተለይ አስረኛዋ ቀን ቀን ከስያም ያን እነሳ ና ምን ተብሎ ነው? በተለይ አሁን የመጀመሪያው እዝነት ነው። ሁለተኛው ደግሞ የምህረት ብለን አለና፣ ሶስተኛው ላይ ሶስተኛው እንግዲህ በተለምዶ የምንለው እጥቅ ሚነናር ይባላል። ከእሳት ነጻ የምንወጣበት የመጨረሻው ነው ይባላል። ግን ጎልቶ የሚታየውና የሚታወቅበት አሽሩል አዋኪር ይባላል። አስረኛው የመጨረሻ ቀን ተብሎ ነው የሚታወቀው። በዚህ ላይ እንደው በተለይም በልዩነት በቀሩት ቀናቶች ላይ የመጨረሻዋ ቀን ወይም ለይለተል ቀድር የሞሷኛው ሌሊት የምትባለው እንደው እንዴት ትገለጻለች? እሷስ ነብዩ አለይሂ ሰላቱ ወሰላም አስረኛው ቀን ላይ ረመዳን በሌሊት ነው የሚጀመረው ሳንጾም በፊት ተራዊህ የሚባለውን ስግደት ጨረቃ ታይታለች ተብሎ ሲነገረን መስገድ እንጀምራለን። ሌሊቱን ስሑር በልተን ቀኑን ደግሞ በጾም እናሳልፋለን። ልክ እንደዛ ሁሉ አሁን ዛሬ ሀያኛው ሌሊት ስለሆነ ብዙ ምዕመናኖች ምናልባትም አላህ ፈቅዶና ወዶ አምልኮታቸውን በተገቢው መንገድ ከዚህ ከንግዱ ዓለም የሚሆን ምናልባት አንዳንድም የሰራ በግል ስራ የሚሰሩት የሚሆን አጋጣሚው እድሉን ካገኙ አስፈቅደው የሚሆን በራሳቸው ፈቃድ ወደ መስጊድ ገብተው አስሯን ቀን በዒባዳ ዘርፍ ወይም ደግሞ በአምልኮት መለኮታዊ አምልኮታቸውን እያመለኩ የሚያሳልፉበት አጋጣሚ ነው። ስለዚህ ሻንጣቸውን ይዘው ልብሳቸውን ሸክፈው ከቤትም ስንቅም እንዲመጣላቸው አድርገው አስሩ ቀን ሙሉ ከመስጊድ ሳይወጡ የሚያሳልፉበት ቀን ነው። ነቢዩ ሳ ሰላም በዚህ ሌሊት ቤታቸውን ትተው ወደ መስጊዳቸው ገብተዋል የሚል ነው ያለን መረጃና ያንን ፈለግ ለጋሴውን ለማስቀጠል የምናደርገው እንቅስቃሴ ነው ማለት ነው። በእነዚህ አስር ቀናቶች ውስጥ ለይለቱል ቀድርን ፈትሹት፣ ተጠባበቁት፣ ጠብቁት ብለዋል ነቢዩ ሳ ሰላም። የሚጠበቁት በየጎደሎ ቀኑ ነው በ23፣ በ25፣ በ27፣ በ29 በእነዚህ ቀናት ተሐረው ብሏል። ጠብቋቸው፣ ጠብቁት። ነገር ግን እናታችን አይሻ የነብዩ ባለቤት የሆኑት ለነብዩ ጥያቄ አቅርበው ነበር። አንተ ያላህ መልእክተኛ ሆይ፣ ምናልባት ለይለተር ቀድር ነው ብዬ ማስብና የሚሰማኝ ስሜት ካለ ምን ላድርግ? ምንስ ልበል? የሚል ጥያቄ አቅርበው ነበር። ነቢዩ ዐለይሂ ሰላቱ ወሰላም ሲመልሱ እንዲህ አይነት ስሜት ከሰማሽ ከተሰማሽ ቁሊ እንደዚህ በይ አሏች። አላሁመ ኢነከ ዓፉውን ትሕቡ ልዓፍዋ ፋዕፉ ዓኒ፣ አንተ ይቅር ባይነህ። አላሁም ኢነከ ዓፉውን ትሕቡ ልዓፍዋ፣ ይቅር ማለትንም ትወዳለህ፣ ይቅር ማለትንም ትወዳለህ እና ለሰራሁት ኃጢአትና ግድፈትና ስተትም ይቅር በለይ ብለሽ ጌታሽንን ተማጸኚ በማለት አስተምሮታቸውን ነግረዋል። ስለዚህ ማንም ሰው ከነዚህ አስር ቀናቶች በተለይ በተለየ መንገድ አምልኮትን አከናውናለሁ ብሎ አላህ ወዶና ፈቅዶ ጊዜና አጋጣሚውን የሰጠው አካላት ወንድም ሆነ ሴት እንዲህ አይነት ነገር ስሜት ሲሰማው መገለጫዎች አሉ ይባላል። እሱም መገለጫዎችን በኋላ ላይ እንመጣበታለን። እንዲህ አይነት ዱዓ ማድረግ ይጠበቅበታል። በተለይ የረመዳን ጾም አሁን እየተጠናቀቀ ነው። ቀሪ አስር ቀናት ናቸው የሚቀሩት። በተለይ እነዚህ የሚቀሩ አስር ቀናት ላይ የሚደረጉ ሃይማኖታዊ ተግባራት አለ ወይ? ካሉስ ምን ምን ናቸው የሚለው ልክ ነው። በተለየ መልኩ ጥፍ ድርብ ተደርጎ ልፋቱ እንዲሁ ከሌሎቹ ከሀያ ቀኖቶቹ በተለየ መልኩ የሚደረግ የኢባዳ ስርዓቶች አሉ። ሀዲሱ እንደሚነግረን ነቢዩ ዐለይሂ ሶላቱ ወሰላም አስረኛው ቀን ላይ ሲደርሱ በተፈጥሯቸው ነቢዩ ዐለይሂ ሰላም ሌሊትም አምልኮት ያደርጋሉ፣ ለጌታቸው ይሰግዳሉ፣ ይዋደቃሉ፣ ጌታቸውን ይማጸናሉ። ነገር ግን አስረኛው ቀን ላይ ሲመጡ ግን ሌሊቱን ሙሉ አይተኙም፣ አጠቃላይ ቀኑንም ሌሊቱንም በዒባዳ ያሳልፋሉ ቀን ላይ ትንሽ ያርፋሉ ለሌቱን ግን ሁሉንም ህያው ያደርጋሉ ያን ታዲያ ቤተሰቦቻቸውን ሙሉውን ይቀሰቅሳሉ ወንድም ሴትም ምናልባት ለአቅመ ሔዋን ያልደረሰ ወይም አዳም ያልደረሰ ካልሆነ በስተቀር ሁሉም እንዲነሳ ያደርጋሉ አልፈው ተርፈውም ልጆቻቸው ቤት ድረስ ሂደው ቁሙ ተነሱ ለአላህም ስገዱ የሚል መልእክት ሁሉ ያስተላልፋሉ ስለዚህ ሐዲሱ ምን ይላል? ኢዛ ደኸለ ዓሽሩል አዋኺር አስረኛው ቀን ሲገባ፣ ነቢዩ ዐለይሂ ሰላም ሸደም ኢዛራሁ ዋይከዛ አለሁ ይላል። ባጭር ታጥቀው ራሳቸውም ነቅተው ቤተሰቦቻቸውም ያነቁ ነበረ። በዚህ መልኩ ሌሊቱን ሕያው በዕባዳ እና በአምልኮት እያደርጋሉ የሚል መረጃዎች አሉ። ይህንን እሳቤ እኛም ተቀብለን ለጋሲዮን በማስከተል ረገድ መላው የእምነቱ ተከታይ በመላው ዓለም፣ ያሉ አስረኛው ቀን ላይ ያው የቀንና የሌሊቱ ሁኔታ እንደተጠበቀ ሆኖ ሌሊቱን በተለየ መልኩ ቁርአን በመቅራት አንዳንዴም ቤተሰብ ጋር ደውሎ አይዟቸው ማለት ምናልባትም ለዒዱ የሚያስፈልግ ነገር ካለም ዛሬ አልሐምዱላ ለአላ ምስጋና ባው ገበውና ቴክኖሎጂ በጣም የዳበረበት የመጠቀበት አጋጣሚ ስላለ በሞባይል ባንኪን በሌላ አጋጣሚ ገንዘቦችን በመላክ ዒድ ላይ አስፈላጊውን ዝግጅት እንዲያረጉና ከሌሎቹ ጎረቤቶቻቸውን ጋር ተደስተው እንዲውሉ በማድረግ እዛ ያሉበት ላይ ሆነው እንዲህ አይነት አምልኮቶችንና መልካም ተግባራትና ጥሩ ሴቶችን በማጠንከርና በማዳበር ደረጃ ትልቅ ስራ የሚሰራበት ወቅት ነው ተብሎ ይታሰባል። ረመዳን እንግዲህ ለቀሪ 11 ወራት ስንቅ ነው። የተጀመሩ በጎ ስራዎች እንዲቀጥሉ ለህዝብ ሙስሊሙ ያሉት የሚያስተላልፉት መልእክት ምንድን ነው? እንደተባለው ረመዳን ትልቅ የስንቅ መሰነቂያና መሸመቻ ነው ተብሎ ይታሰባል እና አንዳንዶቹ ሲገልጹት ሱቁን አቬሙን ይላሉ። ትልቅ ሞል ወይም ደግሞ ሱፐርማርኬት ነው ማለት ይቻላል። ሰዎች ጥሩ ሱፐር ማርኬት ወይም ደግሞ ሞል የሚባል ካለ አቅርቦቱ የተሟላ አቅርቦት ካለ እዛ አካባቢ ላይ በብዛት በመሄድ የሚያስፈልጋቸውን ነገር ገዝተው ይመጣሉ። ለልጆቻቸውም፣ ለራሳቸውም አልባሳትም፣ ቀለብም አንዳንዴ ያው እንደሚታወቀው የወር አስቤዛ ይገዛ። ልብስ ግን ከአመት እስከ አመት ሊገዛ ይችላል፣ በስድስት ወደ ሶስት ወር ሊቀየር ይችላል። እንደዛ ተብሎ ይወሰድ። በዛ መልኩ ረመዳንን አስራ አንድ ወር በሙሉ ስንነግድ ስንሰራ የነበርን ሰዎች ከሆን ለነፍሳችን ደግሞ ለአስራ አንድ ወሩ የሚያስፈልገን በጀት በጅተን ያው እንደሚታወቀው የመንግስት አካልም ይሁን የግል ሴክተሩ የበጀት ዓመት አለው፣ መዝጊያና መጀመሪያ አለው። በዛ ልክ በጀት የሚያስፈልገውን በጀት ይመድባል ያስቀምጣል። በዛ ልክ እቅድና ፕላኖችን አውጥቶ እየመነዘረ የመነዘረ የበጀቱን አመት ባገናዘብ መልኩ ስርዓቶችን ያከናውናል፣ ስራዎችን ይተገብራል። በዛ ልክ ደግሞ መንፈሳዊ ስንቅ ያስፈልጋል፣ የመንፈሳዊ በጀትም ያስፈልጋል። በዛ ልክ ረመዳን ላይ በመጾም ቁርአን በመቅራት ሰደቃን በሰደቅ ሌሎችን በማገዝ ሰላምን በማስፈን ደረጃ የተለያዩ አላህ የሚወዳቸውና እንዲያው አምልኮታዊ መጽሐፎች ባይኖሩም በባህላችን እኛ እነዚህ መልካም ሴቶች ናቸው፣ መቀጠል አለባቸው፣ ይደጉ፣ ይመንደጉ የምንላቸውን ነገር ሁሉ ውስጣችን ይነግረናል። በዛ ልክ ብንሰራው ሰዎች ሊያመሰግኑ የሚችሉ ነገሮች ሁሉ በመስራት እንዴት የሚባለው ብዙን ጊዜ ሰውን ለመርዳት ሰው መሆን በቂ ነው የሚለው አባባል እጅግ በጣም ወርቃማ አባባል ነው። በዛ ልክ ራሳችንን አሳምነን በመረዳዳትና አንዱ ሌላው አለይታ ከመሆን ባሻገር ስጋትም እንዳይሆን በዛ ላይ ተረዳተን ማሳለፍ ይገባናል የሚል ጠንከር ያለ መልእክት አለ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼህ ሁሴን በሽር እዚህ ተገኝተው ለቀሪ አስር ቀናት፣ እንዲሁም ረመዳን ለቀጣዮች ወራት ስንቅ መሆኑን ሁኔታ ስላስረዱልን ከኛ ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን።